ጋሽ ግርማ ከእንቅልፉ ተነስቶ እንግዲህ ይሰወራል። እነ ጽናትም ከእንቅልፋቸው ሲነሱ አባቴ የት ሄደ ብላ ፍለጋ ትጀምራለች። ግራ ትጋባለች፣ ብሌንን ትቀሰቅሳለች። እባክሽ ብሌን ተነሺ ምን እያልሽ ነው፣ እባክሽ ልተኛበት ምን እያልሽ ነው ስትል ትጠይቃታለች። አባቴ የለም እቤት እያልኩሽ ነው፣ ብሌን ምንድን ነው የምትይው ስላታለች። የት ይሄዳሉ ምናልባት ሰሞኑን ጤናቸው ስለተ ስለተመለሰላቸው ወደ ቤተ ክርስቲያን ሊሆን ይችላል ትላታለ። በፍጹም እንደዛ እየተንቀጠቀጠ አባቴ ወደ ቤተ ክርስቲያን አይሄድም፣ የሚሄድም ከሆነ ሳይነግረኝ አይሄድም። ስለዚህ የት አባቴ ልፈልገው ይላል። ከዛም እንግዲህ ባቢም አብሯቸው አድሮ ስለነበር ምንድን ነው የተፈጠረው አባቴ ምን ሆነ ይላል። የራሱ አባት መስሎት ደግሞ እሱ ምንም ምንድን ነው ታዳ፣ ነገሪ ጽኑዬ፣ የምንድን ነው ሲለ አባቴ የለም ስለዋለች። እንዴ የት ሄዱ? በቃ ወይ ቤተ ክርስቲያን ሊሆን ይችላል የሚል ነው አሁንም ባብዬ ባቢ ሀሳብ የሰጠው የብሌን ምናት እንደዛው። ሆኖም ግን ጋሽ ግርማ የሄዱት አቶ ተስፋዬን ያገቱት እሳቸው ናቸው። አግተው እንግዲህ ወረቀት ይዘው ሄደው እንዲያስፈርም ያስገድዱታል። አቶ ተስፋዬ ደግሞ በፍጹም በገንዘቤ የገዛሁትን አሳልፌ አልሰጥም ይልቅ እዚህ ላይ ፈርመልኝ እና በሰላም እንለያይ፣ እኔ ደም የጠብስ ከሚል ያዘጋጀሁትን የገነባሁትን ድርጅት አሳልፍ ያልሰጥህም ሲሉ ይጠይቁታል። እሳቸውም አልፈልግም ይላሉ። ከዚህ በፊት እንዳያችሁት አቶ ተስፋዬ ነበር ከትከትከትከት እያሉ የሚስቁት። ዛሬ ደግሞ በተራው ጋሽ ግርማ እንደው ከልቡ እየተንከተከተ ፊቱ ላይ ተቀምጦ ይስቅበት ነበር። ቤት ውስጥ ሁላቸውም ተጨንቀዋል። ግን መስሪያ ቤት ላይ ሂጄ እስኪ አባቴ እኔም ልጠይቅ፣ እናንተም ጋሽ ግርማ የት እንደሚሄድ አጣሩ ራሄል ጋ ሂጄ እኔም ልጠያይቅ ብሎ ነበር ወደ ድርጅቱ የሄደው። ድርጅቱም ጋ ሄዶ ሲጠይቅ እንዲህ ራሄል ጋሽ ግርማም እኮ ጠፋ ትለዋለች። አሃ በቃ አሁን ልክ ነው። የገዳይ ልጅ እና የተገዳይ ልጅ ልትሆኑ ነው። ይሄ ነገር ጋሽ ግርማ ናቸው አባትህን ያገዱት ስትል ትነግረዋለች። አንቺ ምንም እያልሽ ነው? አረብን አይነት ይቱነሽ፣ በፍጹም ጋሽ ግርማን አታውቂያቸውም ይህንን ነገር አያደርግም ሲላ፣ እመነኝ እሳቸው ናቸው ስትል ቤት ነግረውም፣ ባቢ ግን አምኖ መቀበል አቃተው። በዚህ ምክንያት እንደውም ጽናት ተነስታ እንዴት አባቴን እንደዚህ ያለች ስትል ራሄልን አነቀቻት። ወደ መጨረሻ ግን በጣም የሚያሳዝን ነውና፣ እስከ መጨረሻ እንድትከታተሉ በትህትና ጋብዛለሁ። ሰላም፣ የቻናል የተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛል። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ትናንትና ዕለት እንዳያችሁ ተስፋዬ ጠፍተው ነበር። ሆኖም ግን በዛሬው ጠዋትለት ደግሞ ጋሽ ግርማ ጠፉ። እንግዲህ ፈላጊና ተፈላጊ ተገናኙ ማለት ነው። ያገታቸው ጋሽ ግርማ ጋሽ ተስፋዬን ነው ማለት ነው። ይህን ግራ ያጋባል። እንዴት ለኛ አያስብም እያለ ነበር ባቢ። ይህን የሚያደርግ ከሆነ ጋሽ ግርማ ለልጁ ምንም ነገር አያስብም ማለት ነው ሲል ለብሌን ይነግራታል። ብሌን ደግሞ ይህን ማለት አትችልም ባቢ፣ ጋሽ ግርማ እኮ ይህን ነገር የደረሰባቸው ነገር በጣም የከፋ ነው። እናቲቱም ተነስታ እንደውም እኮ ይሄ ሁሉ አንቺ ደግሞ ሞኝ ነሽ፣ ዝም ያለው ሰው ሲነሳ ስንት ዓመት የገነቡት ሀብትና ንብረታቸውን ሲያጡ እንዴት ጥሩ ሰው አይመለስም አይቀየርም ብለሽ ታስቢያለሽ? ይልቅ አሁን ሳይገዳደሉ አንድ መፍትሄ ፈልጉ እያለች የቢሌን እናትናገራለች ትናገራለች ሆኖም ግን ሁላቸውም ማመናቃታቸው እንዴት ሊሆን ይችላል እያሉ ነው እንግዲህ እና ራሄል ደግሞ ለፖሊስ ማመልከት አለብን እያለች ትላለች። ለፖሊስ ማመልከት አለብን እናቶሎ ና አብሬ እሄዳለሁ ስትለው አንቺ ከመስሪያ ቤት ተቀመጪ ጽኗለች ልኝ እያላት ነበር። አአን ያንተ ጋ መሄድ ፈልጋለሁኝ ስትለው ይሻላል። ከዛ እሱም ለፖሊስ ሄዶ ባቢ አመለከተ። ሲያመለክትም እንግዲህ እንከታተልና እናስረዳችኋለን ብሎ ፖሊሱ መለሰው። አሁንም ቢሆን ጽናት በጣም ተጨናነቀች። በመስከ መጨረሻ ጋሽ ግርማ ለጽኑ ደወሉላት የት ነህ አባ እያስጨነከኝ እኮ ምን ሁነህ ነው በሰላም ነው ወይስ ብላ ስትጠይቀው አይ ቤተ ክርስቲያን ነኝ እያለ እዛው ግን ጋሽ ተስፋዬ ጋር ተፋጦ ወረቀቱን ፈርም አትፈርም ሲለው በፍጹም አልፈርምም አለ ጋሽ ተስፋዬ ትፈርማታለህ በእኔ ሀብትና ንብረት ተንጣለህ አትኖርም ከፈለክ ደግሞ በድርጅቱ ውስጥ ስራ አስኪያጅነት ሰጥቼ ትሰራለህ ቢለውም ጋስተስ ጋሽ ተስፋዬ ግን ይህንን በፍጹም ከአንተ ተቀጥሬ ልሰራ አላደርገውም አልቀበለውም ነበር ያሉት። ሆኖም ግን ይህን ሁሉ ነገር ሚሰጥችህ እንኳ አትረዳም። ትንሽ እንግዳማ እኔ በደከምኩበት እኔ እኮ አንተ መጀመሪያ እኮ የተበላሸው ከትዝታ ጋራ ስትመሳጠር ነው። ትዝታ እስካሁን ድረስ ብትኖር ስጋዋን በቆሞ ቆራርጬ ላሞራ ነበር ምሰጣት። ግን አንተ ባልደከምክበት ንብረትና ሀብት ላይ ማማ ተሰቅለፍ እኔ ዛሬ ልጄ በድህነት እንድትኖር አልፈልግም። ይህ ሀብት የልጄ የጽኑ ነው፣ ማስመለስ ደግሞ ግዴታዬ ነው ብሎ ቢያስረዳውም በፍጹም፣ እኔም በገንዘብ ነው የገዛሁት። አንተ ቢስታ ቢስት የሌለህ ድሃ ነበርክ፣ ከነ ልጅህ ጎዳና ይወጣ። ከየት አግኝተህ ነው ገንዘብ ከሷስ ልትገዛት የምትችለው ብሎ ቢጠይቀውም ገጠር መሬት ነበረኝ፣ መሬቴን እያሳረስኩ ነበረ ገንዘብ አጠራቅሜ አለው። ያማ ቢሆን ቤት መሬት ቢኖርህ ቤት ተሰራ ሽጠህ ደህና ድርጅት ለራስ ትከፍት ነበር ሲለው መሬቱን ማንድ ይሸጥ አልፈልጉም የልዜ ውርስ ነው ብዬ ነበር። መስ ውሸታም ነህ፣ ይህ ሁሉ ውሸትህን ነው ሲሉ ይናገራሉ። እንደዚህ የተፋጠጡ እያሉ ጽናት በጣም ትጨናነቃለች። ምንድን ነው የሚሻለው እያሉ ሁላቸውን መመካከር ጀመረ። ነጋ፣ ዋለ፣ ፍጹም ምንም ነገር ያገኙት ነገር የለም። የብሌን እናት አንድ ሀሳብ አመጣች። እናንተ ልጆች የነገራችሁ የተጎዳና የተጨነቀ ሰው የማያደርገው ነገር የለውም። ስለዚህ የገዳይ ልጅ እና የተገዳይ ልጅ ከምትሆኑ ቀድመሽ አንቺ አባትሽ የደወለበትን ስልክ ለፖሊስ አመልክቺ አንድ ነገር ሳይፈጽሙ ቶሎ እንዲደርሱላቸው ማድረግ አለብን። ስትል ትናገራለች። ብሌንም አዎ፣ ይህን ነገር ካንዴት ነው አባቴን ለው አሳልፍ የምሰጠው ስትል ጽናት ትናገራለች። ብሌንም አይ፣ የክስ መቅለያ ይደረግላቸዋል። ስለዚህ አንድ ነገር ሳይፈጸም ቶሎ መፍጠን አለብን ስትል ትናገራለች። እራሄል ግን አሁንም ቢሆን አባትን አባትን ያገተው የጽኑ አባት እንጂ ሌላ ሰው ሊሆን አይችልም እያለች ሀሳቡን ደጋግማ ትናገራለች። ግን ባቢ በፍጹም ይህን ነገር አያደርግም፣ አንቺ ጋሽ ግርማን አታውቂውም እያለ ነበር የሚከራከራት። ጽናትም እውነት ይህን ነገር አባዬ ፈጽሞት ይሆን እንዴ እያለች፣ እንዴት ብዬ ነው የባቢን ፊት የማየው እያለች በጭንቀት ተውጣለች። እውነት ይሄ ነገር ተፈጽሞ እያለች ትጨናነቃለች። እሱም ግን እንደው ቢሌ እውነት ይሄንን ጋሽ ግርማ ካደረጉ እኮ ለኛ አላሰቡም ማለት ነው። እንዴት ይህን ያደርጋሉ እንዴ? ይህን እኮ ማለት አትችልም። ጋሽ ግርማ እኮ ብዙ ጊዜ ታግሰው ስንት ዓመት ሙሉ የደከሙበት የለፉበትን አንተ አባትህ የራስ ባለቤት አድርጎ ሲቀመጥ እንዴት አይሰማቸውም ብለህ ታስባለህ ታዲያ? ይህን በምክር ማድረግ ነበረበት። ይህን ጊዜ እኮ ብዙ ጊዜ ተለምኗቸዋል አለ ከዛ ራሔልም አንተ አይገባህም እንዴ አባት እየተንቀጠቀጡ እኮ የመቆማቸውን ሰርፕራይዝ እንኳ ለልጃቸው ለጽናት ለሚወዱት ሳያበስሩ እኮ ለሳቸው ነው መጥቶ መስሪያ ቤት ድረስ ያበሰሩት። አታቅም እንደ የዛን ጊዜም ዝቶባቸዋል። እኔ ቁም ያለሁኝ ከዚህ በኋላ ግን የልጅን ንብረት አስመልሳለሁኝ ብሎ እንደዛተባቸው እንደተናገረ እኮ አቶ ተስፋዬ ነግሮኛ ስትል ራየን ትናገራለች። ይህንም ሁሉ ተጨማምሮ ግን በፍጹም ግራ ተጋቡ ሁላቸውም። ከዛ እንግዲህ በኋላ ፖሊስ እጄ ማመልከት አለብኝ ስትል ጽናት ሄዳ እንግዲህ የአባቷ የደወለበትን ቁጥር ለፖሊስ ሪፖርት ታደርጋለች። ምናልባት ጠላት አላቸው ወይ ተብሎ ሲጠየቅ ራሱ አባቴ ምንም አይነት ጠላት የለውም ሲል ነበር የተናገረው። ባቢ ራሄል ግን እንዴት እንዲትላለህ ጠላት አላቸው፣ ከፍተኛ ጠላታቸው ጋሽ ግርማ ናቸው ስትል ትነግረዋል። እባክሽ ይህን ነገር እባክሽ አንቺ አታሳስቢ፣ ይህን አይደለም ምንም ነገር ጠላት አባቴ የለውም ብሎ ሲናገር፣ ይልቅ እውነታውን ተናገር እሳቸውና እሳቸው ሁለቱም ይፈላለጋሉ ሲሉት በፍጹም ባቢ ሊያምን አልቻለም ሆኖም ግን ከዛ በኋላ ጽናት ሄዳ ሪፖርት ስታደርግ ድንገት እሱ ደረሰ ምኑናችሁ ነው ምን አጋጥሟችሁ መጥታችሁ ነው እዚህ ሲል አይ አባቴ የደወለበትን ስልክ ቁጥር እያስመዘገብኩት ነው ምናልባት ችግር ካለ ቶሎ ብለው ፈጥኖ እንዲደርሱ ብዬ ነው ትለዋለ። በአይኑም ማየት በጣም ፈርታለች። ከዛ እሱም እስኪ ልግባ ና እኔም ስለ አባቴ ልጠይቅ ሲል ገባ። ስለ አባቱ ሲጠይቅ ምንም አይነት እስካሁን ፍንጭ ያገኘነው ነገር የለንም፣ ስናገኝ ግን እንነግራችኋለን ሲሉ ለባቢ ነጉታል። ሆኖም ግን ጽናት አንድ ነገር ተናግራለች። ያንተ አባትና የእሱ አባት እንደሚፈላለጉ ተናግራለች ሲለው ደነገጠ። እሱ ያልተናገረውን እሷ ተናግራለች ስለዚህ ይህ ሊሆን ይችላል ብለህ ታስባለህ መርማሪ ሲለው፣ እንግዲህ ሁሉን እየደረስንበት እናሳወቃችኋለን ጠብቁን የሚል መልስ ነበር የተሰጣቸው። ቢሆንም ግን ጽኑዬ እሷን ጠርታ ቢሌንን ጠርታ በጣም ስቅስቅ ብላና ያለቀሰችው እውነት ይሄ ነገር ተፈጸመ እንዴት ሊሆን ይችላል እያለች ታለቅሳለች። እሱም ደግሞ በፍጹም ይሄን ነገር ካደረገ ጥፋተኛ ነው ይላል ብልህን ም ተወቃሽ አታድርገው እንጂ ቢያደርገውም እኮ እሱ ትክክለኛ ነው ስንት ደሞን አፍስሶ የገነባው ድርጅት እንደሆነ እየተረዳህ አንተም ለአባት መወገን የለብህም ብላ ትለዋለች ለባቢ ይህንን ካደረጉ የሁለታችንን ግንኙነት አይፈልጉትም ማለት ነው ስትል የሁለታችሁን ግንኙነት በጣም ነው የሚወዱት አንተን ለባቢ ለጽናት ያደረክላትን ነገር ሁሉ አባቷ በጣም ያውቃሉ ይረዳሉ ሆኖም ግን ከዚህ በላይ አማራጭ የለም ልጅቱ በገዛ አባቷ ንብረት እየተጎዳች ነው ያለችው እሳቸውንም እንግዲህ እንደዚህ ብሎ ከዚህ በኋላ ከዜሮ መጀመር በጣም ከባድ ነው ስለዚህ አንተም መረዳት ይኖርብሃል እያለች ብታስረዳውን ባቢ ግን ምንም አባቱን ነገር ሊዋጥለት አልቻለም በዚህ መካከል አሁን እንግዲህ ትፈርምልኝ ያለ እዚህ ቦታ ላይ ፈርምልኝ፣ ያለበለዚያ ግን አንተን የኛ ልጆቻችንን እንዲጋቡ ጥሩ ሕይወት እንዲኖሩ የተሻለ ነገር እንዲሆኑ እንጣርላቸው፣ አንተም ድርጅቱ ገብተህ የድርጅቱ ስራ አስኪያጅነት ትሰራለህ ቢላቸው ከትከትከት ብለው ነበረ የሳቁት አቶ ተስፋዬ። ከዛማ ካልፈረምክማ እናያለን እያለ ነበረ ሲዝትበት የነበረው። እንግዲህ ጋሽ ግርማ እዚህ ጋር ባለቀ ሰዓት በጣም ተሸውደዋል። ያን ወረቀት ጠረጴዛ ላይ ወርውረው እንግዲህ እየተንቀጠቀጡ ምርኩዙን ይዘው እያሉ ጋሽ ተጽፋይ ደግሞ እግራቸው የታሰረውን ቀስ አድርገው ተጎንብሰው ከፈቱ በኋላ እንግዲህ ጋሽ ግርማን አስወግደዋቸዋል ማለት ነው። በጣም ከባድ ሐዘን ጽኑዬ ምን አድርጋት በጣም ከባድ ሀዘን እና እንግዲህ ፖሊሱም ሳይደርስላቸው ድሮም የቢሊየንና አብናት እንደ ፖሊስ እኮ ከሞተ በኋላ ነው የሚደርሰው። ምንም ካልደረሱላቸው ተገዳለው። እናንተም የገዳይ እና የተገዳይ በመባላቸው አልቀረም ያሉት ነገር ደረሰ። በሚያሳዝን ሁኔታ አቶ ተስፋዬ ጋሽ ግርማን ከዚህ ዓለም አስወገዷቸው። ጽናት መራራ ሀዘን ውስጥ ገባች። ፍቅራቸው ተቀየረ። ፍቅራቸው ወደ መጥፎ ነገር ተለወጠ። በጣም ያሳዝናል። ስለዚህ ውድ ተመልካቾቼ የዛሬው አሳዛኝ ነውና በጣም ነው ልብ የሚሰብረው። ጋሽ ግርማ እንደዚህ ይሆናሉ ብለን አላሰብንም ነበር። ፖሊሶችም የደረሱት ነገር የለም። ስለዚህ ቀጣይ ምን ይከሰታል የሚለውን ጽናትስ የአባቷን ሕመም እንዴት ብላ ትቀበለዋለች? የሚለው ነገር በጣም ያሳዝናል። እንግዲህ እዛው ላይ ደፍተዋቸው ወጥተዋል። አንተ እንደፍቼ እኔ ቀስ ብዬ ካካ ከያልክ ወጣለሁ ብለው የዛቱት ነገሮች ተገልብጠው ግን አቶ ተስፋዬ ሲወጡ ጋሽ ግርማ እዛው ህይወታቸው አልፏል። እንግዲህ ውድ ተመልካቾች ስትከታተሉኝ ስለነበር ከልብ አመሰግናለሁ። ቀጣይ እስከምንገናኝ በዛሬውን በዚህ እሰናበታችኋለሁ።